በደንብ ስሙን። ጌታ ኢየሱስ ሁለት ደቀ መዛሙርት ወደዚህ ስፍራ ሄዶ አላቸው፣ የታሰረች አህያ ታገኛላችሁ፣ ያችን አህያ ፈታችሁ አምጡልኝ አላቸው። ወደ አህያዋ ሲሄዱ አህያዋን ከልጇ ጋር ታስረው አገኙአት። ከዛ አህያዋን ከልጇ ጋር ፈተው አመጡ። ልክ ፈተው አህያዋን ይዘው ሲመጡ ሆሳና የሚለው መዝሙር ተጀመረ። ሆሳና በአርያም እያሉ መዘመር ጀመረ። ልክ ይሄ መዝሙር ሲጀመር መዝሙሩ ኖርማል ስላልሆነ ከተማው ተረበሸ። ሆሳና በአርያም የሚባልለት ማን ነው አሉ። አንድ ግለሰብ አይደለም የተናወጠው፣ ሙሉ ከተማው ተናወጠ። ከዛ ይሄ ማን ነው ሲባል ከገሊላ የመጣው ነብዩ ኢየሱስ ነው አሉ። ክብር ለኢየሱስ። ሲሆን መጽሐፍ ቅዱስ የያዝን ሰዎች ማቴዎስ ወንጌል ምዕራፍ 21 እንከፍታለን። ሶ ኦን ዘ ባይብል ለትስ ጎ ቱ ዘ ቡክ ኦፍ ማቲው ቻፕተር ትዌንቲ ዋን። ከ1 እስከ 11 እናነባለን። ወደ ኢየሩሳሌም ቀርበው እሺ ወደ ደብረ ዘይት ወደ ቤተፋጌ ሲደርስ፣ ወደ ደብረ ዘይት ወደ ቤተፋጌ ሲደርስ፣ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ። ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ሰው ላከ። እንዲህ አላቸው፣ እንዲህ አላቸው፣ በፊታችሁ ወዳለች መንደር ሂዱ። ፊታችሁ ወዳለች መንደር ሂዱ። በዚያን ጊዜም፣ በዚያን ጊዜ የታሰረችውን አህያ ውርንጭላ፣ የታሰረችውን አህያ ውርንጭላ ከእርሷ ጋር ታገኛላችሁ። ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ ለጌታ ያስፈልጓል በሉ። እሺ ወዲያውም ይሰዷቸዋል። ወዲያው ይሰዳቸዋል። ለጽዮን ልጅ እንሆ ንጉሥሽ ለጽዮን ልጅ እንሆ ንጉሥሽ የዋ ሆኖ በአህያ ላይ የዋ ሆኖ በአህያ ላይ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት። እሺ ተብሎ በነቢያት የተነገረው ይፈጸም ዘንድ ይህ ሆነ። እሺ ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። ደቀ መዛሙርቱም ሂደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላዋን አመጡለት። አህያይቱንና ውርንጭላዋን አመጡለት። ልብሳቸውንም በእነርሱ ጫኑ። ልብሳቸውንም በእነርሱ ላይ ጫኑ። ተቀምጠውባቸው እሺ። ከህዝቡ እጅግ ብዙ ልብሳቸውንም በመንገድ ላይ አነጠፉ። እሺ። ሌሎች ከዛፍ ጫፍ ጫፍን እየቆረጡ በመንገድ ላይ ያነጥፉ ነበር። እሺ። የሚቀድሙትም ህዝብ፣ የሚከተሉትንም ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳእና በአሪያም እያሉ ይጮ ነበር። ሆሳእና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳእና በአሪያም እያሉ ይጮው ነበር። ወደ ኢየሩሳሌም በገባ ጊዜ ወደ ኢየሩሳሌም በገባ ጊዜ መላው ከተማ የመላው ከተማ ይህ ማን ነው ብሎ ተናወጠ። ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ክብር ለኢየሱስ ይሁን። ሙሉን የመጽሐፍ ቅዱስን ኮንሴፕት ለመረዳት ከመጀመሪያ ጀምሮ ያለውን ታሪክ በደንብ ስሙኝ። ጌታ ኢየሱስ ሁለት ደቀ መዛሙርት

ሆሳና፣ ለዳዊት ልጅ ሆሳና በአሪያም እያሉ መዘመር ልክ ይሄ መዝሙር ሲጀመር መዝሙሩ ኖርማል ስላልሆነ ስላልሆነ ከተማው ተረበሸ። ሆሳእና በአሪያም የሚባልለት ማን ነው? አንድ ግለሰብ አይደለም። የሚተናወጠው ሙሉ ከተማው ተናወጠ፣ ሙሉ ከተማው ተረበሸ። ከዛ ይሄ ማን ነው ሲባል ከገሊላ የመጣው ነቢዩ ኢየሱስ ነው አሉ።

የኢትዮጵያ ፕራይም ሚኒስትር አለፈ። ቀጣይ ምን ብላችሁ እንደምትጮሁት አውቃላችሁ። ሆሳና እያላችሁ ነው የምትጮሁት። ትርጉሙ ማለት እንደሆነ ነገራችሁ። ሆሳና በአሪያም ማለት ከአሪያም የመጣኸው እኛን ለመፍታት ነው አሉት። አህዋን አሁን ፈትሃል። አሁን ተረኛው እኛ ነን። ህዋን ፈትሃል። አሁን እኛ በእስራት ውስጥ ነን። ከአሪያም ድረስ የመ አስቡት የመጣው ከአርያም ነው። አርያም ማለት ወይም የእግዚአብሔር ዙፋን ያለበት ያለበት ኤሪያ ከዛ ድረስ የመጣኸው አሉት እዚህ የታሰረ ያንተ ህዝብ ስላለ ነው እና እኛን መፍታት አለብህ፣ እኛን መፍታት አለብህ፣ እኛን መፍታት አለብህ። ከተማው መዝሙር ሲሰማ ተረበሹ። ከአርያም ህዝቡን ነጻ ለማውጣትና ለመፍታት የመጣው ማነው ብለው ተረበሹ። ማን ነው የመጣዋሉካ ፍታን እየተባለ እየተዘመረለት ነው፣ የናዝሬቱ ኢየሱስ። ከዚህ ፕሮግራም በኋላ ብዙዎቻችሁን ካላችሁበት ፋይናንሻል እስራት ይፈታችኋል። የበሽታ እስራት ይፈታችኋል። ምንም አይነት

ንጉስ ሆሳና እያላችሁ ነው መጮህ የሚጀምሩት። ምን ማለት እዚህ ግብጽ ድረስ የመጣው እኔን ለማስፈታት ነው፣ አስፈታኝ እያላችሁ ለናዝሬቱ የሱ ሆሳና፣ የዳዊት ልጅ አሉት። የዳዊት ልጅ እዚህ ከተማ ድረስ የመጣው እኛን ለመፍታት ነው። ምዕራፉ የሚጀምረው አንዲት አህያ ከመፍታት ነው። ታስራ የነበረች አህያን ፈቶ ሲያመጡ ከዛ ይሄ ፕሮፌቲክ ነው አሉ አህያይቷን ፈትተዋል አሁን ተረኛው እኛ ነንአሁን የምንፈታው እኛ ነንከዛ ሆሳና በአርያም እያሉ ይዘምሩለት ጀመር ከአርያም ድረስ የመጣው እባክህ ፍታንከአርያም ድረስ የመጣው እባክህ ነጻ አውጣንየዳዊት ልጅ እባክህ ፍታን

እስኪ ሆሳና በሉ! ሆሳና፣ ድምፃቸው አይሰማም። ሆሳና ነፃ ስትወጡ ያለሁ ስትወጡ ያለሁ ስትፈቱ ያለሁ ኃይላቱስ ይለቀቅ ያለሁ አገልግሎታቱስ ይዘረጋ ያለሁ ወደፊት ስትሄዱ ያለሁ ስትጨምሩ ያለሁ ስትበዙ ያለሁ የእናንተ ነገር በኃይል ሲንቀሳቀስና ሲንቀሳቀስ አስቡት፣ ኢማጂን ለብዙ ጊዜ ዱላ የለመደች አያ ተፈታ መጣች። ዛን ቀን ከእግሯ ስር ልብስ የተነጠፍላት እግርሽ መሬት አይርገጥ የተባለች ነ ሄደች፣ ተፈታለች። ከዚ ከተማው በሙሉ አሁን የእኛ ተራ ነው። የናዝሬቱ ኢየሱስ ፍታን፣ የናዝሬቱ ኢየሱስ ፍታን፣ እስራቴን በጥሰው

በሆነ ስርዓት ውስጥ ከሆነ ያላችሁት ያላችሁት ዛሬ በኃይል መፈታት የሆነላቸው፣ ብዙ ጊዜ ሰዎች የማይገባቸውን ነገር ልንገራቸው። በዚ አጋጣሚ በደብ ስሙ አንድ ሰው መምጣት ይችላል። እዛ ጋር ሁሉ በሰው ከሚመስል አዋች ነች። የሆነን ሰው አህያዋ እሱ ነው ብለ አሁን ለይቱን ሙሉ አይተኛ ነው። አህያዋ እሷ ነች።

ህያዋን የፈቷት ከኢየሱስ ዘንድ የመጡ ሰዎች ናቸው። ከእሱ ዘንድ የሆኑ ሰዎች አሉ፣ እናተ ነጻ የሚያወጡ በዚህ ምሽት ለሁላችሁ እጅ ጭናለሁ። መፈታት በኃይል ይሆናል። በኃይል መፈታት ይሆናል። መፈታት በኃይል ይሆናል።

ራሱ ነው የምፈልገው። እናንተ ተመለሱ ብትል ምን ይፈጠር ይመስላችኋል? እሱ ነው የላካቸው። እሱ ነው የላካቸው። እችን ቃል በተደጋጋሚ እላለሁ። ትንቢት የሚጠሉ ሰዎች እንደዚህ ብሎ ይናገራሉ፣ እግዚአብሔር በአንድያ ልጁ ተናግሯል፣ ምንም ነገር አያስፈልግም። ልክ ነኝ። እግዚአብሔር የመጨረሻ ድምፅ ልጁ ነው፣ ልጁን ብቻ ስሙት ይላሉ።

እግዚአብሔር በልጁ ተናግሯል ልጁ ደግሞ የሚናገረው በኛ ነው። ልጁ የሚናገረው በኛ ነው። ልጁን መስማት ከፈለጋችሁ ልጁ የቀባቸውና የሚልካቸው መስማት አለባችሁ። መጽሐፍ ቅዱስ እህይል ከዛስ ኤፌሶን ወደ ላይ ወጣ፣ ከፍ አለ አይደለ? አንዳንዶች እነቢያት አለ፣ ልጁ ራሱ ኮን ያደረጋቸው። እግዚአብሔር አብ በልጁ ይናገራል። ጋድ ስፒክ ስሩ ሂስ ሰን። ልጁ ደሞ በእኛ ይናገራል። ኤን ሂስ ሰን ስፒክ ስሩ አስ። መፈታት ከፈለጋችሁ አያዋ ደቀ መዛሙርቱ የመጡ ሰዓት ሞመንት ዌን ሂዝ ዲሳይፕልስ ኬም

ነጻ ስትወጡ አይቻል። ታሪካችሁ ሲቀየር አይቻል። በሮቻችሁ በልዩነት ሲከፋፈቱ ሲከፋፈቱ አይቻል። አይቻል። ተከፈተ በሉ። ድምፃቸው አይሰማም። በፊታችሁ የሚዘጋ በር አይኖርም። በፊታችሁ የሚዘጋ በር አይኖርም። ከፋይናንስ ስራ ስትፈቱ አይቻል። ከፋይናንስ ስራ ስትፈቱ አይቻል። ድህነትን ተሻግራችሁ ስታልፉ አይቻል። በሽታን ተሻግራችሁ ስታልፉ አይቻል። ማጣትን ስታልፉ አይቻል። ወደ ቀጣይ ደረጃው ስትገቡ አይቻልም። ወደ ቀጣይ ምዕራፉ ስትገቡ አይቻልም። ሰይጣን ሳያውቁ የእሱን ፕሮግራም የሚያስፈጽሙ አንዳንድ መድረክ ላይ የሚወጡ ሰዎች ምን እንደሚያደርጉ ልንገራቸው። እሱ የላካቸውን ሰዎች እንድትጠራጠሩ ያደርጓቸዋል።

አንድ አምባሳደርን አንድ የውጭ ጉዳይ ሚኒስተርን ወደ አራት ኪሎ ጠቅላይ ሚኒስትር ጽህፈት ቤት ስትልክ

በህይወታችሁና በፋይናንሳችሁ በጤንነታችሁ ላይ ላውጅ ነው። እጆቻችሁን ከፍ አድርጉ፣ እጆቻችሁን ከፍ አድርጉ ለመቀበል። የኔ ጤንነት ከየትኛው ምሰራጣ ተፈታ፣ ተፈታ። ጤንነቴ ተፈቷል፣ ተፈቷል። ከየትኛውም አይነት ባክቴሪያ፣ ከየትኛውም አይነት ቫይረስ፣ ከየትኛው ኢንፌክሽን ተፈቷል፣ ተፈቷል፣ ተፈቷል፣ ተፈቷል። ለአገልግሎት የመፈታት ሆነ ተናገሩ። ለአገልግሎት የመፈታት ሆነ መፈታት ሆነ መፈታት ሆነ መፈታት ሆነ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩንሲ ይጠቀሙ ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45 ሺ። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ፣ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞው እንዲደርሱ ውስጥ ደግሞ የደውል ምልክቱን ይጫኑ። ለበለጠ መረጃ እስክሪኑ ላይ በምትመለከቷቸው ስልኮች መደወል ይችላሉ።